ታሪክን የኋሊት በፍልስጤማውያን የነፃነት ትግል መስራች የሆኑት ያሲር አረፋት ከዚህ ዓለም በሞት የተለዩት በ1997 ዓ ም በዛሬው ዕለት ነበር አረፋት ከለጋ ወጣትነታቸው አንስቶ ራሳቸውን የፍልስጤም ህዝብ የራሱን እድል በራሱ እንዲወስን የታገሉ ናቸው ከፍልስጤማውያን ቤተሰቦቻቸው ካይሮ የተወለዱት ያሲር አረፋት የዩኒቨርሲቲ ትምህርታቸውን በንጉሥ ፉዐድ ዩኒቨርሲቲ በሚማሩበት ወቅት የአረብ ብሔርተኝነትና ጸረ ጽዮናዊነት አቋም ነበራቸው በ1940 በአረብ እስራኤል ጦርነት፣ ከሙስሊም ወንድማማችነት ድርጅት ጋር ሆነው ተዋግተዋል። ከጦርነቱ በኋላ ወደ ካይሮ ተመልሰው የፍልስጤም ነጻ አውጭ ድርጅት ወይም ፒኤሎ የትጥቅና የፖለቲካ አካል የሆነውን የፋታህ ንቅናቄ መስርተው ከእስራኤል ጋር የፖለቲካና ትጥቅ ትግል ጀመሩ። ፋታህ፣ በተለያዩ የአረብ ሀገሮች ቅርንጫፉን አስፋፍቶ የእስራኤልን ጥቅም ሲያጠቃ ቆየ። በ1960 የፍልስጤም ነጻ አውጭ ድርጅት ሊቀመንበር ሆነው ተመረጡ። እስከ ሕይወታቸው ፍጻሜም ለ37 ዓመታት በኃላፊነታቸው ቆዩ። አረፋት፣ ድርጅታቸው ዓለም አቀፍ

የመሰረቱት የስደት መንግስት በዓለም አቀፍ ድርጅቶች እንዲታወቅም አድርገው ፍልስጤማውያን ሀገር እንዲኖራቸው የብዙዎቹን ድጋፍ አሰባስበዋል። ብዙ መከራና ውጣ ውረድ ተቋቁመው ያለፉት አረፋት፣ እስራኤል ካጠመደችባቸው ተደጋጋሚ የግድያ ሙከራዎች ተርፈዋል። ነፃይቱን ፍልስጤም ለማየት የነበራቸውን ህልም እውን ለማድረግ እድሜ ዘመናቸውን ሰርተዋል። ከ30 ዓመታት በፊት የተፈረመው የኦስሎ ስምምነት ህልማቸውን ወደ እውንነት አቅርቦት ነበር። በኦስሎ ስምምነት መሬት ለሰላም ተባለ። ለፍልስጤምም ደረጃ በደረጃ ወደ ነፃ ሀገርነት የሚያሸጋግረውን መሰረት ጣለ። እስራኤል ለፍልስጤማውያን የከፊል ራስ ገዝ አስተዳደር መብት እንዲያገኙ ተስማማች። ለፒኤልኦም እውቅና ሰጠች። የፍልስጤም ነጻ አውጭ ድርጅትም ፒኤልኦ የእስራኤልን ህልውና በይፋ አውቃለሁ አለ። በዚህም የኖቤል የሰላም ተሸላሚነት ከይስሐቅ ራቢን ጋር ተጋርተዋል። ከያሴር አረፋት ጋር ሰላም ለማውረድ የተስማሙት ጠቅላይ ሚኒስትር ራቢን ለሰላሙ ድጋፍ ለማሰባሰብ ሲቀሰቅሱ የኦስሎን ስምምነት በሚቃወም አክራሪ አይሁድ የዩኒቨርሲቲ ተማሪ ይጋል አሚር፣ ከተገደሉ በኋላ የኦስሎ ስምምነት ባለበት ቆመ። አረፋትም በራማላህ ቤታቸው ሆነው ዌስት ባንክን ቢያስተዳድሩም ከጊዜው የእስራኤል መሪዎች ጋር ወደ መካረሩ ገቡ። የእስራኤል ጦር፣ አረፋትን ከራማላህ ጽህፈት ቤታቸው ውጭ እንዳይንቀሳቀሱ በከባድ መሳሪያ ርቀት ከበባቸው። የቁም እስረኛ ማደረጋቸው በራማላህ ጽህፈት ቤታቸው በእስራኤል ታንኮች እንደተከበቡ ጤናቸው ታወከ። ለሕክምና ወደ ፈረንሳይ ያመሩ ፈረንሳውያን ሐኪሞች አረፋትን ማትረፍ አልቻሉም። የነጻነት ትግል መሪው ነጻይቱን ፍልስጤም ለማየት ሳይታደሉ፣ በፓሪስ ህክምና ላይ እንዳሉ በ75 ዓመታቸው አረፉ። የአረፋት ሞት የተፈጥሮ ሞት ነው? ወይስ እስራኤል ባቀነባበረችው የጨረር ጥቃት ነው? የሚለው ጥያቄ እስካሁን ያልተፈታ እንቆቅልሽ ሆኖ ቆይቷል። ያሲር አረፋት ከሞቱ 21 ዓመት ሆናቸው።